ና የተከበራችሁ የዛይ በተፈታታዮች ዝናቡን ላሳያችሁ። መሰራሀ ራሀ ራሀ ወላሂ በጣም ነው የሚያምረው ማለት ነው። ሀገር እኮ በቃ እንደዚህ አይነት ነገር ስናይ በጣም ደስ ይላል ማለት ነው እና እኔ እንጃ ምን ልበላችሁ። ሀገራችን በጣም ያምረዋል። ዝናቡን ደስ ይላል። ውሃው ግን ለቆ ወዴ ወዴ ፈላ

አሰላሙ አሌይኩም ረህሙቱላይ በረካቱ ውዶቼ፣ ይኸውላችሁ ዝናብ እያሳየኋችሁ ነው። ዝናቡ በጣም ያምራል ማሻአላህ። ተባረክ ረህማን። ያው እንግዲህ የኢትዮጵያ ነገር እንትን ያለ ነው እንጂ በጣም ነው የሚያምረው። ይኸው ሀገራችን እንደዚህ ነው። አሁን ዝናብ እየጣለ ነው። ጎርፍ በጎርፍ ሚል ቤቴ ማለት ነው። ቤቴ ጎርፍ በጎርፍ ይኸው ዝናቡ ከተሰማችሁ ድምድምታው እና ብዙ ነው የሚያረው። ሼር አርጉ ላይክ አርጉ ሰብስክራይብ አርጉኝ ሁላችሁም ማለት ነው። ላይክ እና ሰብስክራይብ አትርሱ፣ አበረታቱኝ እላችኋለሁ። ህዶች ዝናቡ እንዴት ሁሉ እየጣላ ነው። እኔ ቀየ ሁኜ ነው ለእናንተ ሙቀርጽላችሁ ማለት ነው። እና ምን ትላላችሁ? ቀየ ወጥቼ ባሳያችሁ ከግቢ ውጭ ማለት ነው። ማሻአላ በጣም ነው የሚያስፈራው። እስኪ ላይክ አርጉ። ላይክ እና ሰብስክራይብ አትርሱ ማለት ነው። ወላሂ በጣም ነው የሚያምር፣ በጣም ነው የሚያረካችሁ። እዩ፣ ጥፍጣፊ ሀገራችን፣ ይህን ያክል ነው ኢትዮጵያ። አንዳንድ ጊዜ የሚያረካችሁ ማለት ነው ዝናቡ፣ ምኑ ምኑ ምኑ ነው ወላሂ። እና ሁላችሁም እስኪ ይሰማችሁ፣ አይቀየሁኝ ነው እናንተ ደስ እንድላችሁዬ ማለት ነው ወላይ ደስ ይላችሁ ብዬ ቀየ እዚህ ተዝናቡ እየመታኝ ምናምን ለናንተ ብዬ። እናንተ ያው ትውስት ነው እንግዲህ አጠቀም የለውም ማስታወሻ ነው። ኢትዮጵያ መቼም ቢሆን ሀገራችን ሀገራችን ነው እና አንዳንድ ጊዜ እንደዚህ ትውስታ ሲኖረው በጣም ደስ ይላል። ትረካላችሁ እና ይሄውላችሁ ዛሬ ማሻአላ ቅውጥ ያለ ዝናብ ውጥ ያለ ጎርፍ አለ ማለት ነው። የኛ ቤት ጠፈጠፉ ቆልቆሎ በየት ይሄድ? በዚህ ብሎ እዚጋ ብሎ በዚህ ብሎ ገባ አላችኋለሁ ማለት ነው። ውሃው ጠፈጠፉ በዛ ዘሎብኝ ነበረ እየሩኩኝ ቶሎ ብዬ ማለት ነው። እስኪ ሁላችሁም ላይክ እና ሰብስክራይብ አትርሱ ይላችኋለሁ። ውዶች ይሄ ይህን ይመስላል። ኬሻዎችን እንዳለ አጥቤ ይኸው ምድረ እንትናቸው ጠፍቷል ማለት ነው። ኬሻ አጥቤ ነበረ ለእህል ምናምን ይሆናሉ ብዬ አጠብኩት፣ ግን አጣጥቦ ነው የጣለልኝ ማለት ነው። እሱ ራሱ እኔ ልጠብልሽ ብሎ ነው መሰለኝ ምድር ጥሎታል ማለት ነው። እስኪ ኮሜንት አያስጽፍም፣ እንዲ ኮሜንት አያስጽፍም። እስኪ አንድ ሰው ኮሜንት ይጻፍልኝ። ወይ ነው ብርድ ውስጥ ምናምን ልብስ ምናምን ማሻአላህ ዝናቡ እንደ ጉድ አድርገው ይዞናል ማለት ነው። በጣም ነው የሚያምረው። እስኪ ቆቂቃ ደግሞ ቀርጽላችኋለሁ። ይኸው በዚህ ታጠፈ። የአባይ ውሃ ይመስላል። እንዲ ግድ ነው የሚሄደው። ዝናቡ ነው ብርድ ነው ማለት ነው። ጣጣኝ ብ ክረምት ገብቷል። ክረምት ዛሬ እኮ መቼ ግንቦት ነው አይደል? በግንቦት ዝናብ ትጥል ቆንጆ ግንቦት ነው። ግንቦት እየገባ ገና ገና እየገባ ነው እልሙሆም ክረምት ሆኗል። ክረምት አልኩሽ፣ ሻዳሩን ሲቀጠቀጠው ነው ያደረገው። ይኸው ቤቱ ደግሞ እንትን አልተሰራላትም ነበረ ግቢው፣ ዛሬ ይሰራሉ ብዬ ነበር። ይኸውልሽ እንትን የማላሉ ዝናቡ መጣ። አንድስ ምናምን ይሰራለን ብለ ዝናቡ እና አሁን ቡና ሻይ ምናምን እያሉ ቁጭ ሲሉ በጣም የሚያወራው ወላሂ በጣም ያረካል። ግን ችግሩ ችግሩ ምን መሰለሽ ሀሊብ ምናምን የለም እንጂ ኢትዮጵያ ወተት ነው በከራየቶች ካልሆነ ዝም ብሎ ወደ እንትን ማሻلአላህ፣ እስኪ እዛ እንትን ውስጥ ልሂድና ላሳያች። እንትን አለ። ወይኔ ወይኔ የሆነ እንትን አለ። በሩ ይሄ እኮ ነው በሩ። በሩ ይሄ ነው፣ ግን ተላይ እንትን ቢለበስበት ዝናብ አይመታውም። ገብቶሻል? ዝናብ አይመታውም ነበር። ግን ምን ሆነልሽ መሰለሽ? ዛሬ ዝናብ መጣ አልሻለሁ። ምንም ማድረግ አልችልም። ይቺ ደግሞ ይቺ እንጂ አይቶ የተሰራችው እዝህ ቆርቆሮ በቆርቆሮ የሰራት ለልብስ ማጠቢያው ማለት ነው። ለዛ ነው ያሰራዋል ልብሱ ማጠቢያውን እሱ ውስጥ አጥባለሁ። ከዛ በቃ እዛው ፍሳሹ በዛው ይሄዳል ብዬ ማለት ነው። ፍሳሹ እዛው ይሄዳል ብዬ ረበለ ወረበለ ወጥቼ ላሳያችሁ ነበረ። ዝናቡን በጣም ከባድ ነው።